ሰላም ጤና ይስጥልን የተከብራችሁ የብስራት የዩቲዩብ መረጃ ተከታታዮቻችን የዕለቱ የዩቲዩብ የመረጃ ሰዓታችን ተጀምረዋል። መረጃዎቹ ወደ እናንተ በማድረስ ሰብለ አበበ እና እኔም ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። ቀዳሚ ወዳደረግ ናቸው ወደ ሀገር ውስጥ ጉዳያችን እናልፋለን። በአዲስ አበባ ከተማ በቀን ሶስት ሺህ ቶን ቆሻሻ ይሰበሰባል ተባለ። ባለፉት አራትና አምስት ዓመታት ደረቅ ቆሻሻን ከመሰብሰብ ና ከማስወገድ ባሻገር ወደ ሀብትነት ለመቀየር በርካታ ስራዎች ተሰርተዋል፣ ሲል የአዲስ አበባ ከተማ የጽዳት አስተዳደር ኤጀንሲ ማስታውቋል። የኤጀንሲ ዋና ዳይሬክተር ዶክተር እሸቱ ለማ ለብስራት ራዲዮ እንደተናገሩት ደረቅ ቆሻሻን በአግባቡ ካልተያዘ በጤናና በአካባቢ ላይ ጉዳት የሚያስከትልም ነው። አያይዞን በአግባቡ ከተሰበሰበ ወደ ሀብትነት ከተቀየረ ግን ከጉዳት ይልቅ ሀብት ነው ሲሉም ገልጸዋል። በዚህም አኳያ አዲስ አበባ ከተማ ባለፉት አምስትና ስድስት አመታት ዘጠና አራት በመቶ የሚደርሰውን ደረቅ ቆሻሻ እየሰበሰበችና እያስወገደች እንደሆነም ተናግረዋል። በዚህም ደረቅ ቆሻሾችን በመሰብሰብና በማጓጓዝ በአፍሪካ ካሉ ከተሞች ቀዳሚ ይሆናል ሲሉም የተናገሩት ዋና ዳይሬክተሩ ይህንን ወደ ሀብትነት በመቀየር ስራ አጡ ወጣቶች በሰርፉ ተሰማርተው ራሳቸውን እንዲችሉ ተደርጓልን፣ ብለዋል የዛሬ አራት አመት አጠቃላይ ከተመረተው ቆሻሻ መልሶ ጥቅም ላይ ይውል ከነበረው ሁለት ነጥብ አምስት በመቶ ወደ አስራ ሁለት ነጥብ አምስት ማድረስ ተችሏል ነው ያሉትም። ይህን ያህል ደረቅ ቆሻሻን መልሶ በመጠቀም አዲስ አበባ ከተማ ቀዳሚ እንዳደረጋት ዋና ዳይሬክተሩ ገልጸው በከተማዋ በቀን ከሁለት ሺ አምስት መቶ እስከ ሶስት ሺ ቶን ደረቅ ቆሻሻ ይሰበሰባል በማለትም አስረድቷል። በዚህ ረገድ ጥሩ ውጤት ቢመዘገብም አዲስ አበባ ከተማ አጠቃላይ ከምታመነ ቆሻሻ አኳያ ግን ብዙ ስራ መስራት እንደሚገባ ነው የተገለጸው። መንግስት ይህንን እውን ለማድረግ ቦታ ማዘጋጀት ጀምሮ የደጎማ ስራም የቴክኒክ ድጋፎችን ማድረግ የተገለጸ ሲሆን የሚፈልገውን ውጤት ለማግኘት ማህበረሰቡ የጽዳቱ ባለቤት መሆን እንደሚገባውም ተገልጿል። ምንም እንኳን አብዛኛውን የአዲስ አበባ ነዋሪ የከተማውን ጽዳት የሚፈልጉ ቢሆንም ጥቂቶች ቆሻሻን የትም የሚጥሉ እንደሆነ ዶክተር እሸቱ ጨምረው ገልጸዋል። አዲስ አበባ ከተማ አሁንም ህገወጥ ቆሻሻ የሚጣልባት በመሆኗ ህብረተሰቡ ቆሻሻን በአግባቡ እንዲያስወ ግንዛቤ ማድረግ እንደሚኖርባቸውም ተመላክቷል ስትል ቅድስ ደጀን ይዘግባለች። በግብረ ሰዶም ሙከራ ወንጀል በሌለበት የ15 ዓመት እስራት የተወሰነበትን ተከሳሽ ተከታትሎ ለማረሚያ ቤት ማስረከቡን ፖሊስ አስታወቀም። ተከሳሽ የአስገዶ መድፈር ወንጀል ሙከራ የፈጸመው ታህሳስ 3 ቀን 2014 ዓ ም በቀኑ ክፍለ ጊዜ በየካ ክፍለ ከተማ ወረዳ 12 ከሚገኝ ጫካ ውስጥም ነው። የግል ተበዳይ የሆነውን ሕፃን ብቻውን ወደ ፀጉር ቤት ሲሄድ ተስፋ በቅል የተባለው ተከሳሽ በኃይል ጎትቶ ወደ ጫካ በመውሰድ ጥቃት ሊፈጽምበት ሲል ሕፃኑ ባሰማው ጩኸት የአካባቢው ሕብረተሰብ ደርሶ ከጥቃት በማዳን ወዲያውኑ ለፖሊስ ጥቆማም ሊሰጥም ችሏል። ፖሊስ ጠቆማው ከደረሰው በኋላ አስፈላጊ ማስረጃዎችን በማሰባሰብ በተከሳሽ ተስፋ በቀለ ላይ በአቃቢ ህግ ክስ እንዲመሰረትበት መደረጉን የየካ ክፍለ ከተማ ፖሊስ መምሪያም ገልጿል። ተከሳሽ ዋስትና ተፈቅዶላቸው በቀጠሮ ቀን ያልተገኙ ሲሆን ጉዳዩን የተከታተለው በፌዴራል የመጀመሪያ ደረጃ ፍርድ ቤት የየካ ምድብ ሰባተኛ ወንጀል ችሎት በበቂ ማስረጃ ካረጋገጠ በኋላ ግንቦት 3 ቀን 2017 ዓ ም በዋለው ችሎት በሌለበት 15 ዓመት ከአንድ ወር ጽኑ እስራት እንዲቀጣ ውሳኔ ያስተ አስተላልፏል ተከሳሹ ተይዞ ቅጣቱ ተግባራዊ እንዲሆን ፍርድ ቤቱ ትዕዛዝ ከሰጠ በኋላ ፖሊስ ብርቱ ጥረት በማድረግ በቁጥጥር ስር በማዋል ለማረሚያ ቤት እንዳስረከበው ፖሊስ መምሪያውም ጠቅሷል። በተለያዩ ወንጀሎች የተከሰሱ አካላት ዋስትና ተፈቅዶላቸው ጉዳያቸውን ውጭ ሆነው እንዲከታተሉ ሲደረግ የዋስትና መብታቸውን ተጠቅመው የፍርድ ቤት ቀጠሯቸውን በማክበር የቅጣት ማቅለያ በማቅረብ መከራከርና ለህግ ተገዢ መሆን እንደሚገባቸው የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። የሀገር ውስጥ መረጃዎቻችን እነዚህን ይመስሉ ነበር። አሁን ደግሞ ከባህር ማዶ ወደ አገኘናቸው መረጃዎች እናልፋለን። ዶናልድ ትራምፕ ወደ ዩናይትድ ስቴትስ የሚመጡ በአስራ ሁለት ሀገራት ዜጎች ላይ ሙሉ በሙሉ የጉዞ እገዳ ጣሉ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከ አስራ ሁለት ሀገራት ወደ አሜሪካ በሚመጡ ሰዎች ላይ ሙሉ በሙሉ የጉዞ እገዳ የሚጥልና የሌሎች ሰባት ሀገራት ዜጎች ላይ ደግሞ የሚገድብ የስራ አስፈጻሚ ትእዛዝ መፈረማቸውን ዋይት ሀውስ አስታውቋል። ሙሉ በሙሉ የታገዱት ሀገራት አፍጋኒስታን፣ ቻድ፣ ኮንጎ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ኢራን፣ ሊቢያ፣ ሚያንማር፣ ሶማሊያ፣ ሱዳንና የመን ይገኙበታል። ሮብ ከታገደው አገር በተጨማሪ በቡሩንዲ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታንና ቬንዙዌላ በሚመጡ ሰዎች ላይ ከፍተኛ እገዶች ይኖራሉ። ትራምፕ በትእዛዙ ላይ እንደተናገሩት የአሜሪካና የህዝቦቿን ብሔራዊ ደህንነትና ብሔራዊ ጥቅም ለመጠበቅ እርምጃ መውሰድ አለብኝም ብሏል። ይኸው የአስፈጻሚ ትእዛዝ ከሰኞ ጁን 9 ጀምሮ ተግባራዊ ይሆናል። ከዚያን ቀን በፊት የተሰጡ ቪዛዎች ግን እንደማይሰረዙ ተመላክቷል። ትራምፕ ከዋይት ሀውስ ባስተላለፉት የቪዲዮ መልእክት በቅርቡ በቦልደር ኮሎራዶ በተካሄደው የእስራኤል ደጋፊዎች ሰልፍ ላይ የተፈጸመው ጥቃት ትክክለኛና ያልተጣራ የውጭ አገር ዜጎች ወደ ሀገራቸው በመግባት ላይ ያለውን ከፍተኛ አደጋ አጉልቶ የሚያሳይ ነው ብለዋል። ፕሬዚዳንቱ በሚሊዮኖች የሚቆጠሩ ህገወጥ ሰዎች በሀገራችን ውስጥ መሆን የለባቸውም ብለዋል። በአውሮፓ ውስጥ የሆነ ነገር በአሜሪካ ላይ እንዲደርስ አንፈቅድም ሲሉም አክለዋል። ወደ ዩናይትድ ስቴትስ ለመግባት የ የሚሹትን በአስተማማኝ ሁኔታ ማጣራት ከማንችልበት ከማንኛውም ሀገር ግልጽ ስደት ሊኖር አይችልምም ብለዋል። ሊጎዱን የሚፈልጉ ወደ ሀገራችን እንዲገቡ አንፈቅድም ሲሉም ተደምጠዋል። እንደ አውሮፓውያን አቆጣጠር በ2017 የመጀመሪያ የስልጣን ዘመናቸው ትራምፕ በሰባት ሀገራት ዜጎች ላይ ወደ አሜሪካ የሚያደርጉት ጉዞ የሚከለክል የስራ አስፈጻሚ ትእዛዝ ማስተላለፋቸውም ይታወሳል። ሀገራቱም ኢራን፣ ኢራቅ፣ ሊቢያ፣ ሶማሊያ፣ ሱዳን፣ ሶሪያ ና የመን ናቸውም። ስማቸው ከተጠቀሱት ሀገራት የመጡ ሰዎች ወደ አሜሪካ በረራ እንዳያደርጉ ተከልክሏል ወይም በ አሜሪካ ካረፉ በኋላ በዩናይትድ ስቴትስ በሚገኙ አየር ማረፊያዎች እንዲታሰሩም ተደርጓል። ትራምፕ የመጀመሪያውን የጉዞ እገዳ በብሔራዊ ደህንነት ምክንያት የተደረገ ነው፣ ዩናይትድ ስቴትስን ለመጠበቅ ያለመ እንደሆነና ጸረ አረብ ሀገራት አይደለም በማለት ተከራክሯል። ሆኖም ትራምፕ ለመጀመሪያ ጊዜ ለዋይት ሀውስ ባደረጉት የምረጡኝ ዘመቻ ከአረብ ሀገራት በሚመጡ ዜጎች ላይ የጉዞ እገዳ እንዲጣልም ጠይቋል። የኒውዚላንድ ጠቅላይ ሚኒስትር ጽፈት ቤት ሰራተኛ በድብቅ ሴቶችን ይቀርጹ እንደነበር በመታወቁ ከስራ ተሰናበቱ። የኒውዚላንድ ጠቅላይ ሚኒስትር ክሪስቶፎ ሉክሰን ጽፈት ቤት ሰራተኛ በድብቅ ሴቶችን ፎቶና ቪዲዮ በማንሳት እንዲሁም የወሲብ ሰራተኞችን በድምፅ በመቅረጥ ተከሰው ስራቸውን ለቀዋል። የሉክሰን ምክትል ዋና የፕሬስ ሴክሬታሪ ማይክል ፎርብስ ለጎዶኋቸው ሴቶች ልባዊ ቅርታ ጠይቃለሁም ብሏል። ክሱ ይፋ የሆነው አንዲት የወሲብ ሰራተኛ የፎርብስ ስልክ እርሱ መታጠቢያ ውስጥ እያለ ድምፅ ሲቀዳ እንዳስተዋለች ተናግራለች ሲል የሀገር ውስጥ የዜና ድረገጾች በዚህ ሳምንት መጀመሪያ ላይም ዘግቧል። ስልኩ ተጨማሪ የሴት ፎቶዎችና ቪዲዮዎችን እንዲሁም የግብረ ሥጋ ግንኙነት የሚያሳዩ የድምጽ ቅጂዎች ይዟል። በጂም ውስጥና በሱፐርማርኬት ውስጥ የሴት ምስሎችን እያያዙም ተገኝተዋል። እንዲሁም በቤቶች ውስጥ የነበሩ አራት ሴቶች ቪዲዮ ቀረጻ እየተገኘ ሲሆን፣ ምስሉ በመስኮት ላይ የተወሰደም ይመስላል። ጠቅላይ ሚኒስትር ሉክሰን የሰራተኞች የፎርብስ ጉዳይ ፍጹም አስደንጋጭ ሆኖ እንደሆነባቸውና ሴቶቹም ሆነ ማንኛውም ሰው የደህንነት ስሜት እንዳይሰማ ለሚያደርጉ ማንኛውም ባህሪ ምንም ትግስት እንደ

የኔ ሐዘኔታ እነዚህን ውንጀላዎች ላነሱትና በዚህ ሰው ድርጊት ምክንያት ደህንነት ላጡ ሴቶች ነው ሲሉ ጠቅላይ ሚኒስትሩ ፎርብስ ስራውን ከለቀቀ ከአንድ ቀን በኋላ ሐሙስ ዕለት ተናግሯል። ፖሊስ ባለፈው ሐምሌ ወር ከዌሊንግተን የወሲብ ንግድ ላይ ከተሰማራች ሴት ደንበኛዋ ስልኩ ላይ ስለተገኙት ፎቶዎች ቅሬታ እንደደረሰውም ገልጿል። ነገር ግን ጉዳዩን ለፍርድ ቤት የሚቀርብበትን ደረጃ አላሟላም ብሎ ወስኗል። ፎርብስ የወሲብ ሰራተኛዋ የድምጽ ሚስጢሩን ካገኘች በኋላ ስልኩን የይለፍ ቃል መስጠቱም ተዘግቧል። ሴትየዋ ከሌሎች የወሲብ ሰራተኞች ጋር ተመሳሳይ በርካታ የድምጽ ቅጂዎችን እንዲሁም በመሳሪያ ውስጥ ፎቶዎችንና ና ቪዲዮዎችን አግኝታለች። በወቅቱም ፎርብስ የማህበራዊ ልማት ሚኒስትር ሉዊዝ አፕስተን የፕሬስ ጸሐፊም ነበሩ። በየካቲት ወር የጠቅላይ ሚኒስትሩ ሉክሶን ተጠባባቂ ምክትል የፕሬስ ጸሐፊም ሆኗል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩትዩብ ቻናል ወደ እናንተ ሲደርስ የነበረውን የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበብና ሰላማዊ ነጋሲ ከእናንተ ጋር የጋራ ቆይታ አድርገን ነበር። መልካም ቆይታ።